ራቅ ማለት እፈልጋለሁ። ምንም ወደዚህ መቅረብ አልፈልግም። ሚዲያ ላይም እንደነገርኳችሁ ከብዙ ነገር ነው ራቅ ማለት የምንፈልገው። ራቅ ስል ደግሞ ስልክ ምንም ምንም መጠቀም አልፈልግም። ጀስት በቃ የሆነ ታይም ያስፈልጋችኋል አንዳንድ ጊዜ ከራሳችሁ ጋር የምታወሩበት ብዙ ነገር ያስፈልጋቸዋል ብዬ አስባለሁ። እና ያን ነገር በማሰብ ነው እኔ ራቅ ማለት የፈለግኩት እና አንዳንድ ሰዎች ግን ከአንገት በላይ የሆኑ ሰዎች አሉ። ማለት ምንም በቃ ስታጠፉ ምንም ግድ ማይሰጣቸው፣ መጥፎ ቦታም ስትገኙ ምንም ግድ ማይሰጣቸው ምናምን ሰዎች አሉ። የእሱ ጓደኞች ና በቃ ወንድሞቹ ግን ለእኔ እንደዛ አይደሉም። የምር ወንድም ሆነውኛል። ያው ፈጣሪ ብሎ አንድ ቀን ደግሞ እንደምንገናኝ በድጋሚ እንደምንገናኝ ይሄ ያለቀስንበት የተከፋንበት ያዘንበት እንዲሁም ደግሞ ይሆነ አሁን ላይ ያለው ነገር አልፎ ደግሞ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ያንን ጊዜ እንግዲህ እስኪመጣ ድረስ እንግዲህ ፈጣሪን ማጸናለሁ። ሁሉንም ነገር መልካም እንደሚሆን ተስፋ አለኝ። ምሰጠው መልእክት አለኝ፣ ናብርሽ እንዲያደርስልኝ ማለት ነው። ምክንያቱም እኔ በእንደዚህ አይነት ስሜት እሱ ማግኘት አልችልም

ማለት ሚስቱ ነች፣ የምትሄድበትን የምትገባበትን ያውቃል። የፈለገ ቢሆን ባትነግረው እንኳን እናንትን ብትል ቤት ውስጥ የት ሄደሽ ብሎ አንድ ሰው ላይ እ አይ ጓደኛዋ ጋር የሆነች ጓደኛ ቼክ ቀላል እኮ ነው ነገር የቲዳ ነው ምናምን እንጂ በዚህን ያህል ደረጃ ሆቶ ነህ መናገር ተገቢ አይመስለኝም። ነገር ግን ዛሬ እነግራቸዋለሁ ሩታ የት እንደሄደች ሻንጣዋን ይዛ ምናም ስትሄዳ የተላለ ቤተሰብ ጋር አለ የሄደችው። እሱን ደግሞ ምነግራችሁ ይሆናል። እኔም ከየትም አላመጣውም። እነሱን ከሚከታተሉ አጥብቀውን እዛ አካባቢም ካሉ ሰዎች መረጃው የሚደርስ ብዙዎቹን እየገፋው ነው። ለምንድን በቃ አንዳንድ ነገር ላይም ሁልጊዜ እንትን ማድረግ ጥሩ አይመስለኝም። እና ኦልሬዲ ከዛምሽ ነገር ትማር ያን ያል ጠበብ እነሱ መፍታት የሚችሉት ጉዳይ ስለሆነ ጠንክሮ የመጣ ጉዳይ አይደለም። በፊት እነ ሜሪ ምናምን ስለነበሩ ጠንክሮ የመጣ ጉዳይ ስለሆነ ቸል ያለ ነው። እና አሁን ትናንትና ሩታ እንደዛ ሄዳ ከዛ አብርሃም ደግሞ እንትን ሲል አይቼው፣ ኦልሬዲ ያለችበትን አውቋል። ሲጀመር አውቋል። ሜቢም ካላወቀ እንግዲህ የማርቄ ጋር እንዳለች ማርኬ ቤት አካባቢ እዛ ስትገባ እንደታየች ነው ሰዎች የነገሩኝ ማለት ነው። ግን አንድ ነገር ውድ ቤተሰቦች መናገር የምፈልገው የሩታን በሳልነት ነው፣ በጣም ያየሁት። በጣም በጣም በጣም ነው የማደንቅሽ። ይህን ያልኩበት ደግሞ ዋነኛ ምክንያቴ ቤተሰቦቿ ጋር ሄዳ እሱን አላሳጠችው። ቤተሰብ በጣም ነው የሚቆጣ። እንዴት ልጃችንን ያባራል! ለዛውም እንደዚህ ነብሰ ጡር ሆና ምናምን ብሎ ቤተሰብ በጣም ይናድር ነበረ። ነገር ግን ያየነው የእሱን በሳልነት ምንድን ነው የእሷን በሳልነት የእሱ የማርኬ የአብርሃም ቤስት ፍሬንዱ ጋር ነው የሄደችው፣ እና ይህን ነገር በጣም በጣም ነው ማደንቅሽ ማለት ነው። ሩታ፣ እኔ ቅርታ አድርጊልኝ። ይህ መረጃ ሳወጣ እኔ እንግዲህ ምንም አማራጭ የለኝም። ያው ይጨነቃል። ኦልሬዲ አሁን አንድ ሰው ብቻ አይደለም የሚሄድበት ሁለት ሰው ነው፣ እንግዲህ ልጁና አንቺንም ነው ያጣው። ስለዚህ ሰላም እንዲመጣ ነው በመንገድ የምንከፍተው እንጂ እንዳንዳንድ ሰዎች እንግዲህ እያንጓጠጥንና እናንተን እያጥላላን ነገሮችን እንትን ማድረግ አንፈልግም። ኤኒሃው ግን ትናንትና ግን አብርሃም ሪያክት ሲያደርግበት የነበረው ነገር በጣም ተገቢ እዚህ ደረጃ መሆን ይ ያለበት መፍትሄው በእጁ ነው። የት እንደምትሄድ መገመት አለብን፣ ወይም ፈልጎ አቶት የት ሄደሽ ምናምን ብሎ። ልጁም ደግሞ በቃ ተገፍታ ተገፍታ ነው ልክ ነው። እውነት ያየውን ነገር ነው የተናገረው። አብርሃም እየወጣ የሚያደርገው ነገር አግባብ አይደለም። እውነት ለመናገር የሚገርም ነው ራሱ በዚህ መመለስ የሚችለውን ነገር ነገሩን በጣም አንደኛ ነገር ራሱ ነው እዚህ ድረስ እንድትደርስ ያደርጋል። እና አብርሃም በጣም ስሜታ ይሆናል። በቃ በጣም እኔ እንደው ጥሩ አዋቂ ሰው ቢገኝና እንደ አብርሽን ትንሽ ቴክ ኬር ቢያደርጉ ታሪፍ ነው። በቃ በጣም ብዙ ስተቶችን እየሰራ ነው እና እኔ ስተት አልሰራም ማለት ግን የሚመለስበትን መንገድ ነው እንትን የምናደርገው። ሌላው ደግሞ ብዙዎች ሜሪ ጋር እንሄደችው ሜሪ ጋር ሄደች ስትሉ ነበረ። ግን ሜሪ ጋር እንዳልሆነ እንግዲህ እነግራችሁ እወዳለሁ። ሜሪ በራሷ ኃይለኛ እንትን ውስጥ ነው ያለችው እና ሜሪ ጋር እንዳልሆነ ማረጋገጫ ልሰጣችሁ እወዳለሁ። ዋናው ጉዳይ የታየችበትም ሁኔታ ስላለ ነው።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 መነሻ ሀሳብም የራሱን እንትን ይሰጣል የራሱን ከሚመለከተው አንጻር ማለት ነው። ግን እነሱ ጋር የሚመጡት ሰዎች ሁላ የሚያለያዩ የሚያቃቅሩ ናቸው። ለምን እንደሆነና የገባኝ የአብርሃም አባት ብቻ ናቸው በትክክለኛው ወይ መጥተው ሲያስታርቁ ያየሁት እንዴ። ሁሉም ለምን እንደሆነ የእነሱ መለየት አጀንዳ እንደሚያደርገው ኦልሬዲ የእነሱ መለየት እንደሚተዳደሩበትም ይታወቃል።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 የቡት ቡታጀራ ጓደኞቻቸው ራሱ አሁን የሉም፣ እና የሚም የሉም። ብዙ እንደዚህ አይነት ችግሮች ሲፈጠሩ የለው ነው የሚሉት። በቃ ሁሉም በየ ራሱ እየተሯሯጠ ነው፣ በራሱ ቢዝነስ ነው እየሄደ ያለ። እኛ ነን ባለችው አየር የምንደፋደፈው ማለት ነው። ይህኔ ያው ግን ዋናው ነገር ማሰብና መረዳት ያለባችሁ፣ እነሱን የሚያቃቅር ነገር ላይ እጃችሁን ብታነሱ አሪፍ ነው፣ ነው ምለው። እርግጥ ሩታ ከዚህ በፊት በቃ ገለል ማለቷ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 እዛ መታለች የማይልበት ምክንያት እኔ እንጃ እኔ አላቅም እኔ ኦረዲ ያው የእሷ ቤተሰቦች የእሱ ቤተሰቦች ናቸው የእሱ ቤተሰብ የእሷ ናቸው እና ለምንድን ነው የዚህ ያለ የተራራቀው ለምን ከእሱ ላይ ይጮውበታል? ኦረዲህ እሱ እኮ በቃ ተይ እያለ ብዙ ነገሮችን ለመከላከል ሞክሯል እና አብርሃም አሁን ጓገጭ ሲል አይተናል ግን ለምንድን ነው እንደዛ የሆነው ኦረዲ እንዳያችሁት ነው አሁን ስትመለከቱ የሚያደርገው ሪያክሽንን ተመልከቱ በጣም ስሜታዊ ሆኗል በጣም እየተቆጣ ነው እንትን የሚለው እንዴ እዚህ ላይ አግባብ አይደለም አብርሃም እየሄደበት ያለው መንገድ ትክክል አይደለም በጣም ትክክል አይደለም የት ሄዳ ነው ማለት አሁን ህፃን ልጅ አይደለችም ትናገራለች ወይም ደግሞ እሱም መገመት ይችላል ሚስቱ ነች የት ልክትሄድ እንደምትችል መገመት ይችላል ይሄ ምንም የሚደበቅ ነገር አይደለም እውነት ለመናገር ስለዚህ ማወቅ እየቻለ ማወቅ እየቻለና እና እየተረዳ በዚህ ዲያል እንትን ውስጥ መግባቱ በጣም አግባብ አይደለም። እና በተለይ ደግሞ አንዳንዶች በኋላ የምትጸጸቱበትን ኮሜንት ባትሰጡ እላለሁ። አንዳንድ አሁን በጣም ብዙ ኮሜንቶችን ስላየው ነው ባትሰጡ እላለሁ። እና በዛን ያህል ብትረዱት ብዬ አስባለሁ። በነገራችን ላይ ማርኬ ጋር ሄደችበት እሷ ምክንያት አላት። በጣም በሳልነቷን ነው አሳልፋ ቤተሰቦቿ ጋር ሄዳ በቃ ይቅርብሽ ቤተሰብ ያለ ራስ እንትን የሚያደርገውና አይሁንሽም ይሄ እንደዚህ ነው አላሉ። እንትን አላደረገችም። ያንን ነገር የሚመጣውን ነገር ቀድማ ስለገመተች በሳልነቷን ነው የምንረዳው። ለትዝብቱም ለምንም እሱ ጋር የሱ እንትን ጋር መሄዷ በጣም አሪፍ ነው። አብርሃም ይሄን ኢንፎርሜሽን እንግዲህ ካላወቅ በዚሁ አጋጣሚ ነግር ያለው ሶሪ። እኔም የኦዲየንሴን ነው የማከብረው። የኦዲየንሴን ጥያቄ ነው የምመልሰው። ከዛ ጋር ብትይዙልኝ አሪፍ ነው እንጂ ይሄ እንትን እየተባለ ምናምን እዚህ ግርግር እየተነሳ ላለው ጉዳይ ያው እንደተለመደው ነው። በቃ ምንም መናገር አልችልም። በመሀል እጃችሁን አታስገቡ። ለማንም ላይ እናንተ ሰጀስት አታርጉ። ማንም ላይ እገሌ እንዲኖር እኔ አሁን እኔ ይሰደባሉ። በራሴ እንዲህ የሚሰድቡ ሰዎች አሉ። ስደብ እንትን ያለባቸው ግን ያ አይደለም። ያ መሆን የለበትም። እነሱ ካሜራ ፊት ለመወያየትና ተገናኝተው በቪዲዮ ያለውን ነገር ለማድረግ ወሰነው። ተገናኝተው ቪዲዮ ከሰሩ እነዚህ ሰዎች ተወያይተዋል ተገናኝተዋል፣ ማለት ነው። ቢያንስ ይግባባሉ ነው። በጣም በጣም ይሄ ክፋት ያለው ኮሜንቶችን ባትሰጡ በጣም አሪፍ ነው፣ ነው ምለው። ኒሃው የዛሬው ይሄን ይመስላል። በጣም አመሰግናለሁ።